እንዴ በጣም ስቴጅ መቆጣጠር በጣም ነው የሚችለው። አ የምር የሆነም እንትን አፍሪካዊ ዘፋኝ ከነ ማናጋን አፒ ነግሮኛል። ስላስጌ የምር ነው በጣም ትልቃ ማን ነገረሽ እስቲ ማን ነገረሽ አሉ ያ፣ አፍሪካዊ ዘፋኝ ነው ጋናዊ ነው ማንስ

ሎርድ ነው ታች፣ በቃ ክራክስ እየተደረገልኝ ነው። ሶሪ፣ ሊያየ እኔ ናት። በእናትህ ዝም በል ማርያምን። ሊያኔ ዩቲውብስ ላይ ከፈለግሽ ቁጭ እንበል እና እግዚአብሔር በጣም ባሪፉ ነው የምንሰራው ሊያ። እኔ እናንችን በኖርማል አገመች። አረ ስቀልድ ነው ይሄ ሪከርድ ማለት ለታሪክ ይቀመጥ። እኔና ሊያሾ ቢያንስ ከሶስት ከአራት አመት በኋላ የሲኒማ ፊልም እንሰራለን። ይሄን ማንም ሰው እንዳይረሳ እሺ። ምንድን ነው አንድ እናትና ልጆ ናቸው ነው ሰሩት። ይቅርታ የዛኒም እንዳሆኑ ነው የምትሆኑ። አስጌኔ አባት ሳውንድ ትራክ ይገባልናል። ለማንኛውም ስቲፎ የህዝብ ልጅ ነው። ሁላችሁም ወቁ። እንግዲህ ያው ይደብራችሁ፣ ምንም ማድረግ አይቻልም። እኛ በቃ ያየው የሆነ ታይም ላይ እኮ አደ ተገናኝተን ስባለጣ አታስታውስም ነው ምንም ይመቻችሁ በቃ ቻው። ሊያየህ ይደውል ልሻለሁ። እዚህም እንደዚያው ነው። ብራዚል ሊያየህ እንሂድ በእናትሽ ምንም መንሱርልኛልሱርኩምነገረኛውእንደ መንሱር ቁም ነገረኛውን ስልኩን ልኮልኛል ማለት ምንም ይልክልሃል አዳማን በጣም ነው የሚወዳት መንሱ። ባይዘው ይታወቃል። ሲደብረው ከአናንት ተነስቶ ላጥ ብሎ አዳማ ነው የምታገኘው። ኧረ ናፍቆኛል እኔ። እንዴ ስማ፣ ማይክ ርክያለች ማለት ጥሬ ስጋ ነበር።

ጸዴ ነወ አስጌ አዲስ ነገር እንጠብቃለን። በስጋ ቤቱ ጉዳይ አይመስለም ምትርሽንር ያስፈልእትነእውነት ነው በጣም የምወዳቸው ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። የታብራሪ ወንድማችን ናፒ ቦይ ቤቢ በሚለው ቫይቡ እንዴ ልዬን እኮ ዝም ብለህ በማስታገሻ ይዘናት ብንመጣ ደስ ይለኛል። ይሄ ዲጄ ሉና የሚባለው ኢትዮጵያ ውስጥ ነው ያለዋ። ዲጄ ሉና መጥተዋል መሰለኝ። አለ ይችላል። በናትሽ ናቷ ውጭ ሀገር ነበር። አሁን እዚ ነው ያለው መሰለኝ ስ ያለው ሲያጫውት እሱ ዲጄ የሚያደርግበት ቦታ እንደ ፍቅር በሚለው ጣጣ አድርጊልኝ። ከችላለሁ በቃ እኔ ጋር ላክስ ኢንቫይት ተደርጋችኋል። እያሰብኩ እግዚአብሔር ቻለ ልያልመች ስላለሽ ነው አሁን መምጣት እችላለሁ። ኬኩ አደገች እኮ የት እዛው ነኝ። ቴክስት አድርጊልኝ ና፣ በውስጥ ያው ገባሽ ያለውን ነገር ሚኪ ሚኪ ይችላሉ። ኒታይም ችግር የለብኝ። ደስ ዝም እንደ ፍቅር ከች ብላችሁ ለምን አናገኛትም ዛሬ? እንገና ዛሬ እንብላ እንብላ እስኪ ደውይላትና ምሳ እንብላ። እኔ አሁን አንድ ሰዓት ወደ እናንተ ልምጣ። ቅድስት ሰዓት እስከ ስምንት ሰዓት እንገናኝ፣ ልደውልላትና በቃ እኔ እስከ ስድስት ሰዓት ስፖርት ጨርሰናል። ቢዚ ነው ይችላል። ጎበዝ ነው ይችላል። ምናምን ሳይሆን በጣም ይችላል። በቃ ይችላል። ሁለት ሶስት ይለያል። በቃ በጣም ማርያምን እኔማ መስማሙ

ደስ ይለኛለ። እንደዛ ከሆነ እኔ አሁን ሌር ነው ወጣ ነው። ሰላም ወንድሜ እንዴት ነሽ? ሰላም ነው ጋይስ። ልጁ ይሁና ምን መረሸ ሳይነግረ ሳይገንረን ማለት ነው። ቆይ ቆይ በቃ መልኩን አሽፉራል፣ ግን ከፕሮፋይሉ ተመሳሳይ ሆነ። አካውንትን እዚህ ዋትሳፕ ላይ ላኪልኝ የራሴ እኔ አሾልክለታሉ። ያራዳ ልጆች ራሴ አረግ። ምን ችግር አለ? ምን ችግር አለ? ወይ አሪፍ ቴክስት አርጉልኝና ቶሎ ከወጣችሁ እንገናኛለን ። እኔ ልወጣ ነው። ለነገሩ እኮ ሺና ፒ ስሚ እንዳትተኝ ቴክስቴን ጠብቅ። አሁን እንጠብቃለሁ። ቪይፒ ያበደ ሊቻ ወይ ማች ሪስፔክት። በጣም ቆንጆ መዝናናት ነበር የተዝናና ነው።